የሆነ በየትኛውም ሃይማኖት ሆናችሁ ልታማርሩ ሄዳችሁ ከእናንተ በታች የባሰ ስታዩ አመስግናችሁ ትመጣላችሁ እና እንደዚህ አይነት ስሜት ውስጥ ሆኜ የተጻፈ ነው። እሱን ላንብብላችሁ። ምነዋ ፈጣሪ ይላል። ምነዋ ፈጣሪ ነፍሴን ቃል ሙሉቼ ብሶቱን ታጥቄ ከደጅ የቆምኩት ምላሽን ፍለጋ ለልብህ ጥያቄ እኛ ምላክ የሐዋቃ ጉራቻ ከአሊ ኩሉ አንተ ብቻ ትሰማለህ ቢሉኝ ያዘነል ልብ ጩኸት መጣሁ ሲንገዳገድ ከደጅ ባደረ ቀልብ ሲነጋ በጠዋት ይህ ሁሉ ብሶት ምሬት ያረገዘ የመከፋትን ባ ምላሽ ድንቅ ነው ጸባውት ሲገባ አምላኬ እስኪ ልጠይቅህ፣ አልመጣው እንደ ሰው ጣንጧፉን ይዤ፣ አልቆምኩም ከበርህ ደካማ ስጋይ ነጠላገን እንደ እስራኤል አባት ያዕቆብን ሆኜ ስታገል አላደርኩ። እንደ ዳንኤል እምነት በመከራ መሃል ጸሎትን አልተማርኩ። እንደ ኢዮብ ትግስት በችግሬ ሁሉ ማመስገን ማመስገንን አላወቅኩ። እንደ ዳዊት ያለ መከራን የሚሽር መዝሙርን አልዘመርኩ። ግዙፍ የሚመስል በእንባ የሚጻፍ ብሶት ተሸክሜ ምን ልልህ ነበረ ምን ልልህ ነበር አስሩት አመጣጤ ለጸሎት መቆሚያ ግን እጠይቃለሁ ሆድ ያባውን ጸጸት በግጥም ተንተኝ ለፈልፋለሁ ለፈልፋለሁ። ከቤተ ክርስቲያን ደጅ ከዛፍ ስር ከዛፉ ስር ሆኝ አምላኩ ግራን ሲመታ ቀኝህን ስጥ ያልከው ይኸው በኔ ዘመን አጸፋው ከባድ ነው። ለጽድቅ ከሆነ ይሄኛው ተዛዝ ይሁን ለህማባ ይሁን ለህማባ ብሶት ልናዘዝ ግራይን አይደለም ቀኝን ብቻ አይደለም ልበይን እያስመጣው በእምነት አውድማ ጸድቃለሁ ብዬ ትቢት እንጫለሁ ይኸው እኔ ልጅህ ከሰው ሁሉ መሃል ልበይን ሀዘን ከብዶት ምሬትን ፍለጋ ዞትር ተጋለሁ ነፍሰን ነፍሴን ምሬት ወርሶት እሱ እንኳን አይመጽታችኝ የቃላትን ዱላ ጀርባዬ ላይ ጥላ ኃጢአቱ አይደለሁም በደሏም አይሆንም ትጽደቅ እኔን ጋላ ለምን አለልህም ምክንያቱም አባቶ ከቃልህ ገበታ አክብር ቢጽከ የሚለው መስመር አባቶቹ የእግር ስር መሬት ቁጭ ብዬ ስማር ስለነበር ይህ ባንተ ጸጋ ራሴን ገዝቼ ቃለ ለማከል እየሳኩኝ ልሞት ጥላቻን ታገስኩኝ ጀርባ እስከሚዝል ከፍቶኝ እየገጠምኩ እግሮቼ ይፈጥናሉ ወደ መቅደስ በር። ለምን ለምን ዝም ትላለህ? ስለ ፍቅር ብዬ ቀን በቀን ስሰባል ሊያደርጉ የምትወደውን አድርግ ለእነርሱ የሚለው መስመሩ ያከበረኝ ከፍቶት ይህ ቅርታን ሲንቀው ተዛባ ነገሩ። አው አው ታውቀኛል፣ አዘኔን ለመርሳት ሲከፋኝ ደጅህን ማልጄ ምረግጠው ካጸደህ ማንባቴን እንኳን እስ የሰው ልጅ ዛፉ ምስክር ነው፣ አታክብደው ልብኝ ቡዳጅ ፍቅር አታስታጥቀው ስሜን ያስመሳይን ክብር ያስመሳይን ክብር ድንገት ድንገት እስትና ቀኔን ቀን ሲንቀው ያሳዘንኩት ዕለት አብዝቼ እንዳልሰብረው ብይህ እኮ ነበር፣ በቃልህ ተይዤ ከቅፍህ ላድር ብቻ ብቻ ግን ታውቃለህ ለምኜ ነበረ ጸልዬ ነበረ ተስዬም ነበረ ባልጄ አመኜ ጠብቄም ነበረ የልቦና የልብ ጠብቃት በቅፍህ ቃሏ እንዳያመረኝ መሸሽን ስታደል ከነፍሷ የሚፈልቅ ዝምታ እንዳያመኝ። ምን ነው ምነዋ አንድዬ ለጠየቅኩ ሁሉ መልስ እንዳልገዘፈ ለዚህኛው ጸሎቴም ባይን የሚያብስ ቀን ይጓለፈ እንዴት ብትፈጥረኝ ነው ማጣት እንዲያነቅፈኝ በሰርክ ወርኮ መኸኝ አዘኔን ለማለፍ ሳቅ የሚያስደንቀኝ ልቤ ሜዳ ሆኖ ለሁሉ ማረፊያ፣ ለምን አደረግከውም ባይን ማትረፊያ። ይኸው ይኸው ደስ ይበለ ከለመንኩ ጩኸት በነፍስ የፈራሁት ከፍቅር በስተቀር ዕዳ እንዳይኖርብኝ ወዳጄን አብዝተህ ተበዳር ያረክኝ። ተግቼ ለመንኩህ በሰርክ በነግህ አብዝቼ ጠየኩህ። ፍቅር መሆን ነበር ለወዳጆች ደስታ የመታመን ቅኔ በመኖር ሲፈታ መነዋ ጌቴ ምን ነው ዘነጋው መሰል ጭሆቴን እያደር እዳይን አብዝተህ ያረከኝ ከፍቅር መሸሽ ጀምር ያለው የልቤን ሰው ሳይው እንዴት ብትሰማኝ ነው ጸሎቴን የሳትከው ይሄው ልብ ብለው የቀኔ አድማቂ የሰጠኝ ወዳጅ ለቅንነት እንጂ ለፍቅር ነው እንጂ ለክፋት ማያረጅ ዝምታው ጠጥሮ ሸክሙ ከበደብኝ ይቅርታን ስፈራ ቀናቶች አላሹ ገጥማለው ዛሬ ወረቀቴ ወረቅ ብዕሬ እየላላ እድን መስሎኝ እፈወስም መስሎኝ ድፍረቴ እንዳይጎላ ካደረግከው ማጮህቴን ቀረርቶ የቀረብኩት ሁሉ በመብጸት ካለፈኝ ይቅርታዬን ስቶ የከረፋት ነፍሴ ታጸድቅ እንደው ብዬ መጣሁ ከመቅደስህ ልጸልይ ጎነበስኩ ዝቅ አልኩኝ በልቤ ወደኩ ከደጅህ ችግሬ ነው ብዬ በልቤ ያለውን የለቅሱ የምክንያት አውጥቼ አውርጄ ልናገር ቃል አጣሁ ተዘነጋኝ ጸሎት ዓይኔ ይነግራል ውስጤን ታውቋል ሐዘኔን ሰበረው እምባዬን እያየህ ለቅሶዬን እያየህ ማት መልሳት ምን ነው? ደግሜ ደግሜ እጠይቅሃለሁ። ምረት ለራቃቸው ምስኪን ልቦና የብሶት ያዘለውን ጩኸቴን ተቀበል። ልባን መልስልኝ አዙር አምጣልኝ ጸሎቴን ቸላ ትበል ይህን አባት ምን እንድል ትሻለህ? ምን ትሻለህ? ከኔ ከኔ ምን ትሻለህ? መከራ ከሰረው ከብኩን ገላዬ ምን እንድል ትሻለህ? ንገርኝ ጌታዬ። ተመስገን እንድልህ ተመስገን እንድልህ ውዳሴ የተሻለ እንዴት ነው ማመስገን? እንዴት ነው ማወደስ? መከራ ላራቀው ሞቱን ለሚሻ ነፍስ በምስኪን መጨከን ብዬ እኮ ነበር። ውሰደኝ አልኩህ ቀን ለምን ተውከኛኔ? ካልጋ ተጣብቄ ብትምረኝ ስቃይ ነው ብኖርም ስቃይ ነው አይቀር መሳቀቄ ብዬ እኮ ነበር። ነፍሴን ጣር ሲይዛት ይዛት አዘን ለለበሰውን ባይማበሻ ምሕረትን ስጣት። ጩኸቴን አለፍከው ዘነጋሃኝ መሰል ይሄው ይሄው ገጥማለሁ